የሮሜሉ ሉካኮ አባት ሕይወታቸው ማለፉ ተሰማም። የቀድሞ የማንቸስተር ዩናይትድ እና የቼልሲ ተጫዋች ቤልጅየማዊ ሮሜሎ ሉካኮ አባት የሆኑት ሮጀር ሉካኮ በ58 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። ሮጀር ሉካኮ በቤልጅየም በዝቅተኛ ደረጃ ክለቦች ተጫውተው ማሳለፋቸው የሚታወቅ ሲሆን ልጆቻቸው ሉካኮ እና ጆርዳን በትልቅ ክለቦች እንዲጫወቱ ትልቁን ሚና መጫወታቸው ተነግሯል። ሮጀር ሉካኮ ቤልጅየም በሚገኙ ክለቦች ማለትም በኮንኮልጂክ ሩፔል ቡም፣ በኬቭ ኦስቴንድ እና በጀርሚናል ሚሻል ኤከርቫን እና በኬቭ ሚሽላን በተባሉ ክለቦች በ135 ጨዋታዎች ተሰልፈው ተጫውተ 45 ጎሎችን ማስቆጠርም ችሏል። ከዚህ በተጨማሪም የሉካኩ አባት ለዛያር ብሔራዊ ቡድን በ11 ጨዋታዎች ተሰልፈው እንደተጫወቱም መረጃዎች ያመላከቱ ሲሆን በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ኤሲሲ ሮጆሉ የተባለ ክለብ እንደነበራቸውም ተገልጿል። የሮጀር ሉካኩን ሞት ተከትሎ በርካታ ተጫዋቾችና የቡድን መሪዎች ለሮሜሉ ሉካኩ የተሰማቸውን ሐዘን የገለጹ ሲሆን የቤልጅየም እግር ኳስ ፌዴሬሽን በሰውየ ሞት ማዘን ሰናቸውን በቲዊተር ገጻቸው ገልጸዋል። ማይክል አርቴታ ፓይለቶችን ወደ አርሰናል ሊጋብዙ መሆኑ ተሰማም። አሰልጣኝ ማይክል አርቴታ የሮያል ኤርፎርስ ወይንም ራፍ የተዋጊ የፓይለቶችን ቡድን ወደ ክለቡ ለመጋበዝ ማቀዳቸው ተዘግቧል። ማይክል አርቴታ ተዋጊ ፓይለቶችን ለመጋበዝ ያሰቡበት ዋነኛው ምክንያት ከተጫዋቾቻቸው ጋር ንግግር የሚያደርጉበትን መንገድ ለማሻሻል መሆኑም ተገልጿል። አሰልጣኙ ከተጫዋቾቻቸው ጋር ሲነጋገሩ የቃላት አጠቃቀማቸውን ጨምሮ ቀልጣፋ ለማድረግና በጥሩ መንገድ ለማድረግ ሲያስቡ እንደነበርም ተዘግቧል። አሰልጣኙ ከዚህ በፊትም ተጫዋቾቹን ለማነሳሳትና ንቁ ለማድረግ የተለያዩ መንገዶችን ተጠቅመው ሲያስተምሩ እንደነበር ታማኝ ምንጮችም አስነብበዋል። በትላንትናው ዕለት በርካታ የዩናይትድ ተጫዋቾች ቤተሰቦቻቸው በካሪንግተን መገኘታቸው ተገለጸም። በትላንትናው ዕለት በማንቸስተር ዩናይትድ የልምምድ ማዕከል ካሪንግተን ላይ የማንቸስተር ዩናይትድ ተጫዋቾች ከነ ቤተሰቦቻቸው ተገኝተው የልምምድ ማዕከሉን መጎብኘታቸው ተነግሯል። በስፍራው እስከ አንድ መቶ የሚጠጉ የክለቡ አባላት ቤተሰቦቻቸው መገኘታቸው የተገለጸ ሲሆን የምሳ ፕሮግራምም ማከናወናቸውም ተሰምቷል። ፕሮግራሙ ከቅዳሜው የብሬንትፎርድ ጨዋታ አስቀድሞ የተያዘ ሲሆን ከንቦቹ ሽንፈት ጋር ምንም የሚያገናኘው ነገር እንደሌለም ተገልጿል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ አሁን ላይ በውጤት ቀውስ እየታመሰ አሰልጣኝ ሩበን አሞሪምን ለማሰናበት በርካታ ደጋፊዎች በአሰልጣኙ ላይ ያላቸውን ቅሬታ እያሰሙ ሲሆን ጠንጋር በተያዘም ዣቪ ሄርናንዴዝ ምናልባት የቀጣዩ የማንቸስተር ዩናይትድ አሰልጣኝ ሊሆን እንደሚችልም አንዳንድ ምንጮች አመላክተዋል። አሰልጣኝ ኢንዞ ማሪስካ ከነገው ከቤኔፊካ ከሚያደርጉት የሻምፒየንስ ሊግ ጨዋታ በፊት በነበራቸው ጋዜጣዊ መግለጫ ላይ አስተያየታቸውን ሰጥቷል። ከማንቸስተር ዩናይትድና ብራይተን ጋር ያደረግነው ጨዋታ ስንገመግመው ከውሳኔ ጋር በተያያዘ የተሻለ ስራ እንደሰራሁ አስባለሁ ሲሉም ተናግረዋል። ለእኔ በአስር ተጫዋቾች መጫወትን እንደ መማሪያ ነው የወሰድኩት ያሉት አሰልጣኙ ለወደፊት ቆይታቸው እውነታው ምንም ጫና የለም፣ ጫናም ካለ በቼልሲ ስትሆን ጨዋታዎችን ማሸነፍ አለብህም ብለዋል። ከዚህ ጋር በተያያዘም የቼልሲ የቦርድ አባላት እንደዘገቡት ከሆነ አሰልጣኝ ኢንዞ ማሬስካ ላይ አሁንም ምንም አይነት እርምጃ እንደማይወስዱም አሳውቀዋል። የቦርዱ ኃላፊዎች እንደተናገሩት ከሆነ በአሰልጣኝ ኢንዞ ማሬስካ ላይ ምንም አይነት ቅሬታ የሌላቸው ሲሆን፣ በቀጣይም የተጎዱት ተጫዋቾች ሲመለሱ ቼልሲ በተሻለ መንገድ ሊሻሻል እንደሚችልም አክለው ተናግሯል።